በፈለገ ህይወት አጠቃላይ ስፔሻላይዝድ ሆስፒታል ባለው የአገልግሎት አሰጣጥ ችግር ምክንያት ለእንግልት እየተዳረጉ መሆናቸውን ተገልጋዮች ተናገሩ። ያሉትን የአገልግሎት አሰጣጥ ችግሮች ለመፍታት የተለያዩ አሰራሮችን ተግባራዊ እያደረጉ መሆናቸውን የሆስፒታሉ ተተኪ ስራ አስኪያጅ ገልጸዋል። በቀለ ተሾመ ተጨማሪ አለው። የፈለገሕይወት አጠቃላይ ስፔሻላይዝድ ሆስፒታል በርካታ አገልግሎቶችን የሚሰጥ የጤና ተቋም ነው። የዚያን ያክል ደግሞ የተለያዩ ችግሮችም እንደሚስተዋሉበት ታካሚዎቹ ነግረውናል። እነዚህ ታካሚዎች እንግዲህ እንደነገሩን ከሆነ የመጀመሪያው ባለሙያዎች በተለይ ዶክተሮች የመንግስት የስራ ሰዓትን በወቅቱ ወይም በአግባቡ ከመጠቀም ይልቅ ለግላቸው እንደሚጠቀሙ፣ በሰዓቱም እንደማይገቡና እንደማይወጡ፣ ከዛ በዘለለ ደግሞ ያለ አግባብ ቀጠሮ እየበዛባቸው ለተለያዩ ችግሮች እየተዳረጉ እንደሆነ ታካሚዎቹ ነግረውናል። ካርድ ቁጥር ስንሄድ ወይ ጠዋትና ወይ ድንገተኛ ክፍል ሂዳልኝ ድንገተኛ ክፍል እጄ ስጠይቅ ለጠዋት አሉ ሁላቸው ላብራቶሪ ጠዋት ይሉናል፣ ይገፉናል። አልጋቤት ወተን ክፍያ ከፍለን እናድራለን። መጫትን ይዣለሁ ክፍያን ከፍያ ድሬን ጠዋት ስትመጣ ደግሞ የዛኛውን ወረቀት እይት ያደረጉና ከሰዓት ከሰዓት ያለውን ደግሞ ጠዋት በቃ ምንም መፍትሄ ነገር የለና የመጣሁት ትናንትና አስራ አምስት ቀን ያለፈኝ ማክሰኞ ያለፈው ማክሰኞ ማለት ነው። ቅዳሜ ነው ተነሳ፣ ለማክሰኞ ተቀጠርኩኝ ውጤቱን ማለት ነው። ማክሰኞ መጣሁኝ፣ የለም፣ አልወጣም፣ አልተሰራም ተባለ። አደር ሆሮብም አልተሰራም ተባለ። ከዛ ሀሙስም የለም፣ አልተሰራም ተባልሁኝ። እንደውም እንትን ማዘጃ ወረቀቱ ጠፍቷልና ዳግማ ጽፈ ይዘህን አሉኝ። ቀኑን አልቆጠሩትም እንጂ ብዙውን እዛው እንትን እንግዳ ማረፊያ ቦታ ወለል ላይ ማለት ነው ወንበር ላይ እያደርኩ ነው የሰነበትኩኝ። በሳምንት አንድ ቀን የሚገቡ ናቸው እነዚህ ስፔሻሊስት የሚባሉት፣ በሳምንት አንድ ቀን ነው የሚገቡት። ይሄ ደግሞ ተገልጋዩን በጣም የሚያጉላል። በብዛት ማታ ማታ ስመጣ ሐኪም የሚባል ነገር አታገኝ። ተማሪዎች ናቸው በብዛት የሚኖሩት እስከ አራት ሰዓት ወይም እስከ ሶስት ሰዓት ድረስ። እነሱን መድኃኒት የሚወጣውን ምን የሚለውንም ከተከታተለ በኋላ አታገኘው። ሐኪሙ የረዛ ሌላ ቢዝነስ ነው የሚሰራው። በሳምንት አንድ ቀን ነው እስከ ስድስት ሰዓት ይኸው የተቋሙን ልብስ ለብሰው የሚያገለግሉ አይነግሩን። በቃ በቀጥታ ስድብ ነው የሚቀድማቸው። አላውቅልን በስፍር ነው የሚል መንግስት። ያሉ ችግሮችን በትኩረት በማየት እነዚህ ችግሮችን ደግሞ በወቅቱ በማስተካከል በህብረተሰቡ ላይ እየደረሰ ያለውን ችግር ሊያስተካክልላቸው እንደሚገባ እነዚህ ታካሚዎች ጠይቀዋል። ቢያንስ በስርዓቱ ሰዓቱን ጠብቀው እነሱ ቢያስተናግዱና ቢሰሩ አሪፍ ነው ብዬ አስባለሁኝ። ያለ ምንም ምክንያት መጉላላት እየተጉላላ ስላለ መጉላላትም መቅረት አለበት። ተቋሙን የሚመራው አካል በትክክል አይቶ መምራት መቻል ያለበት ይሄን ክፍተት ቢሞረው ጥሩ ነው። ምክንያቱም የመንግስት ተቋም ነው፣ ለህዝብንም ያገልግላል ያለበት ያመደረጋለበት እና ስራ ሰዓት ቢከበር ጥሩ ነው። በሙያቸው ህብረተሰቡን ለማገልገል ጥረት እያደረጉ መሆናቸውን የተናገሩት የሆስፒታሉ የህክምና ባለሙያዎች ያለው የግብአትና የባለሙያ ጥረት በሚፈልጉት ልክ አገልግሎት ለመስጠት እንቅፋት ሆኖብናል ብለዋል። የሚጠበቅብን የሰዓት በመግባት በመውጣት ያለውን ሰርቪስ ከኛም ማግኘት ያለባቸውን ሰርቪስ እንዲያገኙ እንግዲህ የበኩላችን አስተዋጽኦ እናደርጋለን። ኢንፍራስትራክቸሩም ደግሞ አሮጌ ኢንፍራስትራክቸር ነው። በነዚህ በነዚህ ነገሮች ቢስተካከሉ የተሻለ ሰርቪስ መስጠት እንችላለን። የተሻለ ሞቲቬሽን ይኖራል ማለት ነው። ግብአት ሊሆን ይችላል መድኃኒት ሊሆን ይችላል። የተለያዩ መሳሪያዎች አሉ እኛ የምናዛቸው መሳሪያዎች እነሱ ላይ ሟሉ ስለሚችሉ እኔ 100% በግሌ ያውረክቻለሁ ማለት ወይም ደግሞ የሚጠበቅ ብኝ አድርጋ አድርጊያለሁ ለማለት ይከብደኛል። ያው እኔ ብቻ አይደለም አይደለ አሁን እኛ ዶክተሩ ብቻ መኖሩ ያን ያክል ለውጥ ያመጣ ከጊዜ ወደ ጊዜ የተገልጋዩ ቁጥር እየጨመረ በመምጣቱ አገልግሎቱን ሙሉ ለማድረግ ፈታኝ አድርጎብናል ያሉት የፈለገ ሕይወት አጠቃላይ ስፔሻላይዝድ ሆስፒታል ተተኪ ስራ አስኪያጅ ዶክተር ማስረሻ መላም ያለውን የአገልግሎት አሰጣጥ ችግር ለመቅረፍም ክትትል የሚያደርግ ቡድን አቋቁመው እየሰሩ መሆናቸውን ገልጸዋል። ከሆስፒታሉ አቅም ውጭ ያሉ ችግሮችን ለመሙላትም ከሚመለከታቸው አካላት ጋር እየተነጋገሩ መሆናቸውን ተናግረዋል። በታካሚውም ሳይድ በስታፉም ሳይድ ቲም አለ። ኖርማሊ ቲም አዋቅረናል። ይሄ ቲም ኦልሞስት 20 ሃያ ሜምበር ያለው ነው። ከበር ሲገባ ታካሚው ተነስቶ ከካርድ ክፍል እስከ ሰርጀሪ እስከሚሰራለት ድረስ ኢቨን ከተሰራ በኋላ ቼክሊስት አዘጋጅቶ ያቲም በዛ ቼክሊስት መሰረት ተጠያቂ ወደ መሆን ነው የሚያመጣው። ስለዚህ የኢንፍራስትራክቸር ጉዳይ አለ፣ የሰው ኃይል ጉዳይ አለ፣ የበጀት ጉዳይ አለ። ይህም በየደረጃው ጠይቀናል ማለት ነው።